የቤተሰብን ይሰራላቸው እንዲህ ቆንጆ ጥንቅቅ ብሎ በደረጃ በሽመና ነው። ደረጃ ብዙ ጊዜ የሚታወቅ ይሄ ግን በሲንጀር ነው፣ የሲንጀር ልብስ ነው። ይሄ ኮኮብ ነው፣ ፍላወር ሳይሆን ኮኮብ ነው። የንጉስ ሰለሞን ኮኮብ ነው የሚባል ምስል። እርግጠኛ ነኝ በቤተ እስራኤሎች ሊታዘዘ ነው። ይሄ ፈትል ነው። በፈትል ደግሞ ብዙ ጊዜ የተለመደው ፈትል ከኋላ ብቻ ነው የሚሆነው። ይሄ ግን አራት አርብ ዙሪያ ነው ጥበብ ነው። በቃ ጥበብን በፈትል ብለ ነው አልኮ ስሙን ራሱ ይህ በደረጃ በነጭ በነጭ ለቅዱስ ቁርባን ለቤተክርስቲያን ለተለያየች አነስ ስላለ ፕሮግራም መሆን ይችላለኝ። ውድ የቻናላችን ተከታታዮች እንኳን ወደዚህ ቪዲዮ በሰላም መጣችሁ። ዛሬ ደግሞ በግሩም ዲዛይን እንገኛለን። ለቻናላችን አዳዲስ ከሆናችሁ ለቤቱ አዲስ ከሆናችሁ ይህ የግሩም ዲዛይን ቤት ነው። የተመረጡ የባህል አልባሳት እየተሰሩ ወደ እናንተ የሚደርሱበት ቤት ነው ማለት ነው። ግሩም እንደምን አለ፣ ሰላም ነው? ቴዲ እንኳን ደህና መጣችሁ። እንኳን ደህና ቆይኸን፣ ደህና ሰነበትክ? እግዚአብሔር መስገን ሰላም ነው። ሁላችንም በኩል እግዚአብሔር ይመስገን፣ ደስታ ነው ያለው በዚህ ደግሞ እግዚአብሔር ፈጣሪ አምላክ እየተመሰገነ ይሁን። ቴዲም አዲስ ልጅ ሁለተኛ ልጅ ወልደዋል። በዚሁ አጋጣሚ ባለፈው ፕሮግራም ላይ ለክርስትና ለክርስትና እያልኩ ተደጋጋሚ የተናገርኩ እሱን ለማስመልከት ነው። ስለዚህ እንኳን ደስ አላችሁ በሉት ወንድማችን ሁለተኛ ልጁን በሰላም ባለቤቱ ተገላግላለች። እንኳን ወደኛ ጎራት በሰላም ተቀላቀልክ። በጣም አመሰግናለሁ ግርምዬ እዚህ ጎናችን በጣም የሚያማምሩ ደመቅ ያሉ ልብሶች አሉ። የትኛው ብትጀምር ነው የሚሻለ? ከአረንጓዴ ጎመን። ይህ ልብስ እንግዲህ እንደምታዩት በጎመኔ ከለር አረንጓዴ ሆኖ እንደምነ ሁሌ እንደምንለው በመስቀል የሆነው በፍላወር ይቀየራል የምንለው እንደዚህ ይቀየራል ማለት ነው። እጅግ በሚያምር በአራት አርብ የተሰራላቸው ነው የቤተሰብ የተሰራላቸው። እንዲህ ቆንጆ ጥንቅቅ ብሎ በደረጃ በሽመና ነው ደረጃ ብዙ የሚታወቅ ይሄ ግን በሲንጀር ነው የሲንጀር ልብስ ነው በደረጃ ተሰርቶላቸዋል። በቤተ ክርስቲያን ሊሰራ ቢባል በኦርቶዶክስ መስቀል ይሆናል። እነዚህ ዳይመንዶቹ መስቀል መስቀል ይሆናሉ፣ ያምራል። በፍላወር ደግሞ እንዲህ ነው፣ በጣም ያምራል። በሁሉም ተሰርቶ ቆንጆ ነው። ከወገብ በላይ በምትፈልጉት ዲዛይን መሆን ይችላል። ይኸው አሁን ወራጅ ስለሆነ በኖርማል በሹራብ ስራ እጅ እያጓጉል ቪ ነው የተሰራላቸው እናንተ ግን በአራት ማዕዘን ስንጥቅ ቪ ከፊት ከኋላ ክፍት መሆን ይችላል። በፊት ፈልጉት ዲዛይን መሰራት ይችላል። ከገበለ የእናንተ ምርጫ ነው። እንደዚህ ጥንቅቅ ብሎ ተጠናቆለት ዋጋው 25 ሺህ ብር። ይህም ተመሳሳይ ነው። እንደምታዩት ይሄ ኮኮብ ነው ፍላወር ሳይሆን ኮኮብ ነው። የንጉስ ሰለሞን ኮኮብ የሚባል ምስልኝ እርግጠኛ ነኝ። በቤተ እስራኤል ነች የተታዘዘ ነው። ይህም እንደምታዩት ከለር መቀያየር ይቻላል። ተመሳሳይ ማቴሪያል ነው የምንጠቀመው። ለትንሽም ለትልቅም ልብስ ፊኒሽንጉ አንድ አይነት ጥንቅቅ ያለ ነው። ከወገብ በላይ በምትፈልጉት ዲዛይን መሰራት ይችላለኝ። ከለር ለምሳሌ አሁን ቬጅ ከዶቃ ከወይን ጠጅ ጋር ሂዶለታለኝ። ቢጫና ቺ ደግሞ ዘጠና ቁጥሮ ትባላት ቡናማ ከለሩ ሂዶለታል። እናንተ ግን ቀጣይ ክሪስማስ ነው በቀይ ነገር ቢቀየር ብትሉ በቃ በሄደው ነገር ከለሮች እኛ አስመርጠናቸው በምትፈልጉት መጠን መሰራት ይችላለኝ። ይህም ዋጋው ተመሳሳይ ሀያ አምስት ሺ ብር ነው እንደዚህ ጥንቅቅ ብሎ ጥልፉን አይት ነክተዋል። እስቲ ሶፍት ነው በጣም ቀላል ነው። ምንም ትልቅ ልብስ ቢመስልም ግን ቀላል ነው። በሚፈልገው ስታይል ፈርጥ ማድረግ እንችላለን። ዋጋው ጥንቅቅ ብሎ ሀያ አምስት ሺህ ብር። በአሁኑ ቪዲዮ የተዘጋጀ የመጀመሪያ ልብሴ ነጭ በነጭ ነው። ይህ በደረጃ በነጭ በነጭ ለቅዱስ ቁርባን ለቤተክርስቲያን ለተለያየች አነ ስላለ ፕሮግራም መሆን ይችላል። ነጭ በነጭ ምንም አይነገርለት ማሳየት ብቻ። መደቡ ነጭ ነው ከወርቀ ዘብ በመስቀል በመስቀል ጣል ጣል ተደርጎ በሁለት ደረጃ ደረጃዎቹ ከላይ እና ከታች ማፈኛ ተደርጎ ብላቸዋል። በውስውስ ነጠላውም እንዲሁ አንዷ ደረጃ ተሰርታለት ቆንጆ የሚባል ነጠላ ደግሞ ለነጭ በነጭ ተለቅ ያለ ነው የሚሆነው። ያንም እኛ ነጭ በነጭ ተለቅ እናደርገዋለን፣ ለቤተክርስቲያን ስለሆነ ለማጣፋት የማያዝ ከሁለት ሜትር በላይ የሆነ ቆንጆ፣ በሁለት አይን አመን የተሰራ ነው። በክብ በአራት ማዕዘን ብቻ ብቻ ሰብሰብ ባለ አሰራ ተሰርተው ዋጋው 13 ሺህ ብር። ቀጣዩ አሁንም ነጭ በነጭ ነው። ይህ በነጭ በነጭ ደግሞ በቃ ውስጥ ያለው ዲዛይን ቀረብ ብሎ ካልታየ በስተቀር የማይታወቅ ቆንጆ የሚያምር ዲዛይን አለው። በቃ ተመጣጣኝ የሆነ ነው። ለቤተክርስቲያን ነው፣ ለቅዱስ ቁርባ እናበረታታለን ብያለው። ለክርስትና ይሆናል። እንደዚህ ሁለት አይና መነን ነው። መነኑ ወርዶ ሰፊ ነው። ነጭ በነጭ ብዙ ጊዜ ሰዎቹ ተጠንቀው ነው የሚሰሩት፣ ሸማኔዎቹ አላማው ስለሚታወቅ ለሌላ ነገር ስለማይሆን ለቤተክርስቲያንና ለቤተክርስቲያን ብቻ ስለሆነ ጥንቅቅ አድርገው ነው የሚሰሩት። ይህ ዋጋው ጥንቅቅ ብሎት ሰርቶለት 12 ሺ ብር። እቺ ነጭ ሁና ከላዩ ላይ ቢጫ ወርቀ ዘብ አዲስ ልብስ ነው። ይሄ ዋናው መደቡ ሳባ ነጭ ነው። ይሄ ሳባውያን የሚባል ክር ነው እና ደስ ይላለ። ሽመና ያምራል። አው ከላዩ ላይ በቢጫ ወርቀዘብ መስቀልና መስቀልና የክራውን እንትን ነገር ጣል ብሎበታል። ከታችና ከላይ ማፈኛዎቹ በቢጫ ታስረዋላይ። ቆንጆ ወርደ ሰፊ ሁለት አይና ምንን ነው። ነጠላውም ከዛ ሳምፕል የተወሰደለት በቃ ቆንጆ ቅልብጭ አለ ለቤተ ክርስቲያን ስለሆነ ይሄም የሆነ ጠላው እንደማያንስ እርግጠኛ ነኝ። ጥንቅቅ ብሎት ሰርቶ ይሄ ዋጋው 13 ሺህ ብር። ደግሞ ለየት ያለ ነው። እስካሁን ያልተለመደ አሰራር ነው። ይሄ ሽመናው ሪጋ የሚባል ነው። ይሄ ሪጋ ልብስ በተለያየ ልብስ ነው እስከዛሬ የሚሰራ ይህ ግን ሪጋ ነው። ሪጋ ማለት በጣም ያምራል፣ ቆንጆ ነው እርስ በእርሶ ነው የሚሰራ። ከወገብ በላይ በራሱ ጨርቅ ነው የሚሰራ ወጥ ነው ማለት ከዚሁ ሽመና ተወስዶለት የሚሰራ። አዎ፣ ይሄ ነጭ በነጭነቱ ደግሞ በቃ ምንም ዲዛይን የሌለው በሳባ የተሰራ ነው። በጣም ያምራል። ምጥን ያለች ናት። ቆንጆ በቃ። ይህ ለቤተ ክርስቲያን ለበዓላት ቀኖች መሆን ይችላል። ቀጠን ያለች ስለሆነች ለአጃቢዎች፣ አሁን ይሄ ለክርስትና ለአጃቢዎች፣ ለተጋቢዎች ደግሞ ለአጃቢዎቹ፣ ለሚዜ ምናምን ቆንጆ ነች፣ ያደምቃል። ዋጋው 12 ሺህ ብር። ጥንቅቅ ብሎ ተሰርቶ ቀጣዩም ነጭ በነጭ ነው። ይህ ደግሞ የተለመደ ነው። በሶስት ዲዛይኖች ተሰርቶ በቃ ያምራል። በጣም የተዋጣለት ልብስ ነው። ይሄ ሽሮ መልክ ተብሎ የተሰራ በጣም ነጭ ያልሆነ ማለት ነው። ከዚህ ከእንትኑ ከጥለቱ እንዲለይ ብለው ሽሮ መልክ አለ። እናንተ ግን ነጭ ከፈለጋችሁ በነጭ መሰራት ይችላል። ይሄ በሽሮ ሆም ተብሎ የተሰራ ይሄ ታዝቦ ነው። እንደዚህ ታስቦበት ነው። ነጭ ከፈለጋችሁ በጣም ነጭ ፍክት ያለ ተመሳሳይ ነገር መሆን ይችላል። ወርደ ሰፊ ጥለቱ በቃ የማታንስ ለተለያየ ፕሮግራም የምትሆን ለቤተክርስቲያን፣ ለክርስትና፣ ለአጃቢዎች ነጠላውም ከዛ ሳምፕል ተወስዶ ቅልብጭ ላይ የተሰራች ናት። ጥንቅቅ ብሎ ተሰርቶለት ዋጋው 13 ሺህ ብር ነው። እዘዞት ከነጭ በነጭ ቀጥለው ወደ አዲስ ነገር እንምጣ ብዬ ነው። ይሄ ጥበብ ላይ የምናውቀው ጥለት ነው። ውስጡ ግን የተሰራበት ሽመናው ግን ፈትል ነው። ፈትልም በጥበብ እንላለን። ፈትልም በጥበብ እንላለን። ይህ ነገር አዲስ ነው፣ በትእዛዝ ተሰርቶ። እስኪ ደግሞ ለተመልካች ባሳያችሁ ይወዱታል ብዬ ነው። ለምሳሌ የምትወዱት ጥለት፣ ድሮ በተለይ የድሮ እናቶች የምትወዱት ጥለት ከአይናችሁ ቀርቶ ከሆነ በፈትል እንሰራዋለን። ይሄ ፈትል ነው። ይሄ ፈትል ነው። ብዙ ልብስ አለ የተለያየ ከደድ ይሰራ፣ እንደ ሳምፕል አሳያችኋለሁ ሁሉንም እያወጣሁኝ። ይሄ ፈትል ነው። በፈትል ደግሞ ብዙ ጊዜ የተለመደውን ፈትል ከኋላ ብቻ ነው የሚሆነው። ይሄ ግን አራት አርብ ዙሪያ ነው ጥበብ ነው። በቃ ይሄ ጥበብ በፈትል ብለ ነው አልኩ። ስሙን ራሱ ጥበብ በፈትል ነጠላው ይሄው። አዎ ወርደ ሰፊ ፈትሉ ቆንጆ ፍትፍት ያለ የሚባል ፈትል ነው። ዋጋውን አልናገርም። ሁሉን አውጥቼ ነው የማሳያችሁ። መጀመሪያ ይሄ አንዱ ነው። ቀጭን ጥለት ደግሞ በፈትል ብላችሁ ተመኝታችሁት ከሆነ ይሄው አምጥተነዋል። እኛ እናንተን ለማስደሰት ሌት ተቀን እንሞክራለን። እንግዲህ እገዙን። ይህ ነጠላው ነው። ነጠላው የፈትል ደግሞ ነጠላ ትልቅ ነው። መቀነት ይጨመርበት ካላችሁ መቀነት መጨመር እንችላለን። ግን እንደ ጥበብ ስላሰኑ መቀነት አላደረግንበትም። ከሁለት ሜትር በላይ ቆንጆ ጋቢ ሚሆን ፈትሉም ራሱ ቆንጆ ነው። ስለዚህ እነዚህ እነዚህ ነገሮች እያወጣው አሳያችኋለሁ። ዋጋቸው ተመሳሳይ ነው። በወራጅ አሁን እነዚህ እነዚህ በወራጅ ቢሰሩ ቀጠን ያሉትኝ ያምራል። ብዙ ስለሆኑ ዋጋ ከአንድ ላይ ተመሳሳይ ናቸው ዋጋቸው። ይኸው ደግሞ ይህቺን አሁን አታውቃትም። በመነን አለ ይሄ ልብስ። ይህም በመነን አለ። ሁሉም ልብስ በመነን ተሰርቷል። እኛ ግን በፈትን ለየት ታድርገን እንስራው ብለን ነው። አዲስ ውህደት ነው። ታምራለች። እቺ በጣም ታምራለች። ቀጭን ልብስ ነበረች ይኩ ወጣ ነው እንጂ ምን አለ? ይሄ በመነን አለ። የምታውቀው ልብስ ነው ግን፣ አዎ አሰርተ ነው። ጥረትን ወደነዋል። እናመሰግናለን። ይኸው እንዲ እንዲ እያሉ ይኸው ቆንጆ ነው። በቃ ምንም ተመሳሳይ ነገር መደጋገም ይሆናል ብዬ ነው። ይሄ ሁሉም አራት አርብ ዙሪያ ናቸው እንደ ጥልፍ እንደ መነን ልብስ፣ እንደዚህ አይነት ልብስ አሁን ለምሳሌ ይሄ ልብስ ብታዙት በፈትል በፈትል ይሰራል ማለት ነው። ጥለቷን ብቻ እዚህ እንወስድና ዙሪያ ማቴሪያሉ ፈትል ይሆናል ማለት ነው። አዲስ ነገር ነው። በእነዚህ እኔ ለሳምፕና ያሰራዋቸው እናንተ ደግሞ የወደዳቸው የፈቀዳችሁትን በተለይ እናቶች፣ የድሮ እናቶች ይህ ልብስ ከአይኔ ቀርቷል በሽመና በፈትል ብትሰራው ብላቸው የተመኛችሁት ካለ ወጣቶችም፣ ለተለያየ በዲዛይን መሰራት ይችላሉ እነዚህ ልብስ አጭሩ አጭር ነው። ለቡና ቀሚሱ ነው ለተለያየ ሆኖ በምትፈልጉት ዲዛይን መሰረት መሰራት ይችላል። ብቻ የፈትል ጥማታችሁን እኛ ለመወጣት ቆርጠን ተነስተናል። በእንደዚህ ብትፈልጉ እኛ በሳምፕል እነዚህ ሰርተናል። እናንተ ደግሞ ጥበቡ ልካችሁልን በዛ መሰረት በፈትል ይሰራልን ካላችሁ መሰራት ይችላለኝ። ይህ ሁሉ ልብስ ሁሉም ልብስ እያንዳንዱ ዋጋቸው 18 18 ሺ ብር ነው። በወራጅ ተሰርቶ አልቆለት ጥንቅቅ ብሎ በፈለጉት ዲዛይን ተሰርቶለት ዋጋው 1818 ሺህ ብር ነው እሺ ቀጣዩ ቀጣዩ ልብስ ደግሞ ይህ ልብስ በትልቅ ልብስ የምናውቀው ነው በትልቅ ስም የሚታወቅ ነው አሁን ደግሞ እኛ ሀሳቡን ቀይረ ነው በትንሽ እና በደረጃ አምጥተ ነው ላይ ዛሬ አዳዲስ ነገሮች እንዳልኳችሁ ነው ትንሽ እስኪ ተመልካቾችን ለመሳብ ነው ቆንጆ ልብስ ነው ምንም የማያወጣለት ጥንቅቅ ብሎ የተሰራ ታቹ መደዋ ናው ቤጅ ይባላል ወይም በባለሙያ ቁጥር 49 ክር ይባላል አለኝ። ወይን ጠጅ አለው ጎመኔ ከረር አለው እንደ ዳይመንድ ነገሮች መስቀል አለው። ይሄ በጣም ቆንጆ የተዋጣለት ጥቁሩም አድምቆት አለኝ። ይህ ልብስ በደረጃ ማሰርቻው አለው። ደረጃውን ደግሞ ላሳያችሁ። በሶስት ደረጃ ሰርተነው አለኝ አዲስ ልብስ ነው። ይሄም እስካሁን የነበረ በሙሉ ትልቅ ልብስ ነው እስከዚያ አካባቢ ጥለት የሚሆን ልብስ ነው የነበረ። አዎ ይህ ዋጋው ጥንቅቅሎት ሰርቶለት 18 ሺህ ብር ተመሳሳይ ናቸው። ደረጃውም ትንሹም ልብስ ተመሳሳይ 18 ሺህ ብር። ቀጣይ ልብሳችን ደግሞ በጣም የምታምር ይሄ 74 ቁጥር የሚባል ከላይ ፍላወር ጣል ጣል ተደርጎበታል። ወርቀ ዘብ አለው፣ ቢጫ ወርቀ ዘብ የሚባለው ነው እሱ። ደግሞ ድምቀት ሰጥቶታል። ሁለቱ ከለሮች ዝም ያሉ ናቸው በተፈጥሯቸው። ቢጫ ሲዋሃድባቸው ድምቅ አደረጋቸው። ይህም ሁለቱ ውህደት አለው ማለት ነው። ውህደቱ ደግሞ የሚረብሽ አይደለም። እጅግ በጣም ቆንጆ መነን ምንም ጥርጥር የለውም። ሁለት አይና መነን ወርደ ሰፊ እጅግ በጣም የሚያምር ነው። ነጠላውም ከዛ ሳምፕል የተወሰደለት ቻት ነጠላዋ ቅልብጫለች። ማፈኛ ከታችና ካል ተደርጎ ከነጠላው ከዋናው ቀሚስ ሳምፕል ተወስዶለት ነጠላም እንዳይፈዝ እንዳይደምቅ በቃ ተመጣጣኝ የሆነ ስብጥር ተደርጎለታል። ይህ ልብስ እንግዲህ ጥንቅቅ ብሎ ተሰርቶለት ዋጋው 16 ሺህ ብር። ቀጭና ያለች ልብስ ደግሞ እቺ ደግሞ ለተለያየ ፕሮግራም መሆን ትችላለች። ይች ቪች ከለር ናት በርገንዲ ከለር ስላለው ውስጡ ደግሞ ወርቀ ዘቦች ተሰባጥረው ተሰርተውበታል። ሽመናው ላይ ነጭና ቢጫ ወርቀዘብ ዘብ አብሮት አለው። ተዋህደውበታለኝ በከለሩም ቆንጆ የሚባል ማይረብሽ ቅጥነቷ እራሷ በጣም ቆንጆ፣ በተለያየ ፕሮግራም በተለያዎች በግሩፕ ቢለበስ ለተለያየ በዓላት ለማጀቢያ ይሆናል። ይህ ልብስ በተለያየ ከለር ስላለው የከለር አማራጮችን ላሳያችሁ። ተመሳሳይ እንትን አጣጣሉ ነው ዲዛይን ናቸው። ተመሳሳይ ተቀራራቢ ነው ግን አንድ አይነት ናቸው እንትናቸው ስራቸው፣ ግን የከለር ልዩነት በጣም አላቸው። ይሄ ዋናው መደብ መቶ ቁጥር የሚባለው ወይም ጎመኔ ከለር የሚባል ነው። ከዛ ላይ ፒንክ ደማቅ ፒንክ ነው እዚህ ላይ የተጣለ ያለበት ነጭ አለው። ይህ ሰባ አራት ቁጥር ፌሮዚቲ የምንለው ከለር አለው። ተመሳሳይ ዋጋ ስላላቸው አንድ ላይ ላቅርብላቸው። ሌሎች ልብሶችም አሉ። ይህ ልብስም ተመሳሳይ በቢጫ ቢጫ ለሚወድ ሰው ደግሞ በበርገን አንድ አይነት የሆነ ነው። በቃ እንዳልኳቸው የአንድ ሰው ስራ ስለሆነ ይሄ እጅግ በጣም የሚያምር ወርደ ሰፊ ሁለት አይናመነን አሁን ቀጭን ልብስም፣ ሌላው የረሳሁት ነገር ላስቆጥረ፣ እዚህ ጋ ያዝልኝ ካሜራማን። አንድ ሁለት ሶስት አራት አምስት። አምስት አርብ ናቸው። ሁሉም ሁሉም አምስት አርብ ናቸው። የተረሳ ነገር ቆጥረን ቸካ ገና አምስት አርብ ናቸው። እጅግ የሚያምር ነጠላቸውም ራሱ በቃ ይሄ ነጠላ ነው። ተመሳሳይ ስፋት ነው ያለ ጥለት። እጅግ በጣም የሚያምር ልብስ ነው። አቮካዶ ከለር ፈዘዝ ያለ አቮካዶ የምትወዱ ሰዎች በከለር አማዶች አቀርበንላችኋል። እነዚህ ቀጠን ያሉ ሰዎች ሁሉም አምስት አርብ ናቸው። ግን አምስት አርብ የማይወድ ሰው አንዱ አርብ መቀየር ይችላል፣ መቀነስ ይችላል። በተለይ እነዚህ ሶስቱ አንድ አይነቶች ናቸው። ይችናት ለየት ያለችው እና ቀጣን ያሉ በአምስት አርብ እንደዚህ ጥንቅቅ ብለው ተሰርቶላቸው በምትፈልጉት ስታይልና የአሰራር ዲዛይን ጥንቅቅ ብለው በወቅቱ ተሰርቶላችሁ ዋጋቸው የሚገርም ነው። አስራ ሁለት አስራ ሁለት ሺህ ብር ብቻ ስለዚህ እዘዙ። የተለያዩ አማሪዎች እያቀረብን ነው። ቀጣዩ ልብሳችን ደግሞ አሁንም ቀጭን ልብስ ላይ ነኝ። ጎመን የከለር ናት፣ ችም ጎመን ሆኖ ታላዩ ግን 49ና 50 ቁጥር የሚባል ነው። አሁን 49ና50 ቁጥር የሚለየው በዚህ ነው። 49 ፈካ ያለ ነው። 50 ቁጥር ሲሆን ደግሞ ጠቋር ላ ትንሽ፣ እና በጣም የምታምር የከለር ስብጥሩ ትኑነ ውሉ ይሄ ውደቱ ስብጥሩ በጣም ያማረ ቀጭን ቅልብጫለች፣ ጽድት ያለች ልብስ ናት። እቺ ዋጋዋ ጥንቅቅ ብላ ሰርቶላት 13 ሺ ብር። ውድ ቤተሰቦች እጅግ አድርገን እናመሰግናችኋለን። እስከ ፍጻሜ አብራችሁን ስለቆያችሁ እንግዲህ በግሩም ዲዛይን ያደረግነው ቆይታ እጅግ የተመረጡ አዳዲስ ናቸው ማለት ነው። እጅግ አድርገን እናመሰግናለን። ሳምንት ስንመለስ ደግሞ አዳዲስ ነገሮች እዚህ ይዘንላችሁ እንመጣለን ማለት ነው። ሰብስክራይብ አድርጎ ቤተሰቡ ነው።